ሰዎች ብዙ ጊዜ ወርቅን ለመለየት ይቸገራሉ። በተለይ ደግሞ በዚህ ጊዜ የወርቅ ግብይት በየቦታው ከፍተኛ ስለሆነ ወርቅ የሆነውን እንዲሁም ደግሞ ያልሆነውን ሲሸወዱ እናስተውላለን። ስለዚህ ለምንድን ነው ወደ መፍትሄው የምንመጣው፣ ወርቅ ማለት ወርቅ ካልሆነው የሚለየው በጣም ወሳኝ በሆነ ነጥብ ነው እና ዛሬ የማሳያችው ወርቅ የሆነውን ወርቅ ካልሆነው እንዴት መለየት እንደምንችል እንመለከታለን እንዲሁም ደግሞ በብዙዎቻችሁ ጥያቄ መሰረት የ21 ካራት ወርቅ እና የ18 ካራት ወርቅ ልዩነት ምንድን ነው እያላችሁኝ ነው የሁለቱንም መልስ እንግዲህ በዚህ ቪዲዮ ላይ ለመመለስ እንሞክራለን ማለት ነው ሰላም ሰላም ቤተሰቦቻችን ዛሬ ወርቅን ከተመሳሳይ ነገሮች እንዲመለየት እንደምትችሉ ነግራችኋለሁ ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን ላይክ በማድረግ እንዲሁም ሰብስክራይብ በማድረግ አብራችሁን ተጀምሩ ዘንድ እጋብዛችኋለሁ። ቤተሰቦችም ሼር አድርጋችሁ ተከታተሉን። አሁን ቀጥታ ወደ መረጃው እንሄዳለን። እንግዲህ መግቢያው ላይ እንዳልኳችሁ እንዴት ነው እውነተኛ የሆነ ወርቅን ከሐሰት መለየት የምንችለው የሚለውን በምንመለከትበት ሰዓት ላይ ወርቅ እውነተኛ መሆኑን ወይም ደግሞ አለመሆኑን ለመለየት የሚረዱ አንዳንድና ቀላል የሆኑ መንገዶችን አሳያችኋለሁ ማለት ነው። የመጀመሪያውና ዋነኛው ወርቅ የሆነውና ወርቅ ያልሆነውን የምንለይበት የመጀመሪያው ማህተብ ነው፣ ሀልማርክ ይሉታል። የተለያዩ ወርቆች የተለያዩ አይነት ምልክትን የሚገልጹ ማህተብ አላቸው፣ ሃልማርክ አላቸው። ብዙ ጊዜ እኛ በኢትዮጵያ በተለይ ወርቅ የሆነውን የምንለየው በወርቁ ላይ 750 የሚል ቁጥር ስንመለከት ነው። ነገር ግን 750 ብቻ ሲሆን ምናልባት 24 ኬ 18 ኬ። 14 ኬ 999 እንዲሁም ደግሞ 585 የሚሉ ወርቆች ሊኖሩት ይችላሉ ማለት ነው። ኬ የሚለው እንግዲህ እንደምታቁት ቆነ ካራት ማለት ሲሆን የወርቁን ንጽሕና ያመላክታል ማለት ነው። 14 ኬ ካለ ባለ 14 ካራት ነው። 18 ኬ ካለ ደግሞ ባለ 18 ነው። 24 ኬ ካለ ደግሞ ከፍተኛ የሆነ የካራት መጠን ነው ማለት ነው። ቁጥሮቹን ስንመለከት ለምሳሌ 999 ማለት ንጹሕ ወርቅ ነው፣ ግን 24 ካራት ነው። 750 የሚለው ቁጥር ደግሞ የሚያመለክተው 75 ፐርሰንት ወርቅ ማለት ነው፣ ወይም ደግሞ 18 ካራት ነው። እንዳትሸወዱ፣ መቼም ወርቅ ልትገዙ በምትወጡበት ሰዓት ላይ የወርቅ ጽሑፉ ላይ 750 ካለ 75 ፐርሰንት ወርቅ ነው ማለት ነው። ያ ደግሞ የሚገልጸው ከአራቱ ነው 18 ካራት ነው ማለት ነው ያወርቅ ማለት ነው ሌላው ደግሞ 585 የሚል ቁጥርም ካያችሁ